ከሃዲያኖች እዛኔ በእሳት ውስጥ ፊታቸው በምትገለባበጥም ጊዜ አላ እየተቀጡ እያለ ምን ይላሉ? የቁሉን ይላሉ፣ ያ ለይተና አጣዕና ላሃ ወ አጣዕና ረሱላ ዋ ጥፋታችን ምናለ በምድር ሳለን አላህና መልእክተኛውን ታዘን በነበር ይላሉም አሉ። ወቃሉ እንዲህ ይላሉም ቀጥለው ረበና ኢና አጣዕና ሳደተና ወኩበራና ፈአደሉና ሰቢላ፣ ጌታችን አላህ ሆይ እኛ ታላላቆቻችንን መሪዎቻችንን የሚሉንን ሰምተን ታዘዝናቸው ከአንተ መንገድም ማሳቱን እነዚህ መሪዎቻችን ብለው ይናገራሉ። ከዚ ቀጥለው ምን ይላሉ? ረበና አትህም ضዕፈይን ምን ልዓዛብ ወለዓንሁም ከቢራ ይላሉ። ጌታችን አላ ወይ ከእኛ እጥፍ ቅጣትን ስጣቸው ለነዚህ ከአንተ መንገድ ላጠመሙና ላሳቱም ሰዎች፣ ወልዓንሁም ላዕናን ከቢራ ታላቅ የሆነ ነርግማንን ምርገማቸው እያሉ ይረግማቸዋል። እና ይሄ ነው ዛሬ የሚዘጉባችሁ መንገድ ወደ እውነት እንዳትመጡ፣ እንዲህ አይነት ፖለቲካ እየሰሩና እየተጫወቱ ምን ያክል ለእናንተ ያላቸውን ንቄት ነው እያሳየኛሉ ታቸዋል። ሰው የእምነት ተከታይ ነው ካለ እንደ እምነት ትክክል ነው ካለ ያን እምነቱን ሲሰብከው ያለ ላ ያን ከማድረግ ይልቅ ሰዎች ወደ እውነት ወደ ነብያት መንገድ መተው እንዳይሰሙና እንዳይዳምጡ መሐመድ እንደዚህ ነው እንትና እንደዚህ ነው በማለት ከእውነት ያስርቋቸዋል። በዚያ ላይ አንድ የሆነ ሙስሊሞችን ክብራቸውን የሚነካ ነገር ይናገሩና ይሳደቡ፣ እና ከዚያ በኋላ እውቀት የሌለው ሙስሊም ቢያንስ ምንም ስለ እስላም ግንዛቤ የሌለው ይህን እንዲህ ማድረግ ነበር የሚለውን ያች ቪዲዮ ያመጡና ለትልቅ ለፖለቲካ ፍጆታቸው ያድርጓታል። ያውና ሙስሊሞች ገዳይ ናቸው፣ አራጭ ናቸው። ከይፍ ያ እኛ አይፈቀድም፣ ይህን ሰው የገደል ረድባ አይፈቀድም፣ በፍጹም አይደረግም። እንደማይደረግም ያውቃሉ ውስጣቸው። ሆን ብለው ግን ተከታዮቻቸውን በዚህ ይጫወቱባቸዋል፣ በጭንቅላታቸው ላይ። ይሄ ተገቢ አይደለም፣ ተገቢ አይደለም። እሺ በጣም አመሰግናለሁ። ያው አንድ ሳምንት አካባቢ ሆኖኛል አንተ ጋ ገብቼ መማር ከጀመርኩ። አንድ ጓደኛዬ ነው የጋበዘኝ። እውነት እኔ ብዙ እውቀት አልነበረኝም ስለ ሙስሊሞችም። አሁን ግን እውነት አንተ ጋር መስማት ከጀመርኩ ጀምሮ ብዙ ነገር እየተማርኩ ነው እና ትዕግስትህን ሳላደንቅ አላልፍም። ጌታ ይባርክ በርታ ያው እያዳመጥኩ ነው ጥያቄ ሲሞሉ ይመጥ ጥያቄ